ሰበር መረጃ ውዴቻ ነው። ብዙ ተከታታዮች አሁን እየወጣ የሚገኝ ሰበር መረጃ አለ። አራቱ ኃይሎች የፋኑ የኦነግ ሸኔ የህወሓትና የኤርትራ ከፍተኛ አመራሮች በሱዳን መገኘታቸው እየወጣ ይገኛል። እሱን ጉዳይ የምንዳስስ ሲሆን ወደ ቀዳሚ ማረገው መረጃ ቀጥታ አሳልፍ። በኢትዮ ኤርትራ ድንበር ባድሜ በትናንትናው እለት ከባድ የተኩስ ልውውጥ መደርጉ የተነገረ ነው። የተኩስ ልውውጥ በሻቢያና የህወሓት ወታደሮች መካከል እንደነበር ታውቋል። የተኩስ ልውውጥ ምክንያት በሁለቱ ኃይሎች መካከል በተፈጠረው አለመግባባት እንደሆነ ነው የተነገረው። የሁለቱ ኃይሎች ጽምዶ በሚል ስያሜ ወታደሮ እና ፖለቲካዊ ትብብር በመፍጠራቸው ይታወሳል። ነገር ግን በሁለቱ ኃይሎች መካከል አለመግባባት በመፈጠሩም ከፍተኛ የተኩስ ልውውጥ እንደነበር ለማረጋገጥ ተችሏል ማለት ነው። ከዚህ ጋር የዝን ቀጥታ ስናልፍ ወታደራዊ ቅን ለመንደፍ አራት ኃይሎች በሱዳን ተገኝተዋል። እጅግ እጅግ በሚገርም ሁኔታ የፌዴራል መንግስቱ በተቃራኒ የቆሙት ኃይሎች ማለትም የፋኖ የኦነግ ሸኒ፣ የህወሓት ና የኤርትራ ከፍተኛ አመራሮች በሱዳን ተገኝተው መምከራቸው ተሰምቷል። ዘ ኢኮኖሚስት ምንጮች ዋቢ በማድረግ ባወጣው ገባ እነዚህ ኃይሎች የወታደሩን ለመንደፍ መገኘታቸው ተዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትናንትና በስተያ ሻዕቢያ ያለው ውስጥ ኃይሎች ጥይት እያቃበለች ነው ሲል የህወሓትን ሴራ ማጋለጣቸው ይታወሳል። ይህ ዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆን የሚያሳይ ነው። ውድቻን በስብሰ ተታታቾች እዚህ ጋር ልብ ማለት የሚያስፈልገው ከምናነሳበት አንዱ የጎጃሞ ጀኔራል ዝናቡና የህወሓት እንዲሁም የሚታወቀው ምግባር ተገናኝተው እንደነበሩ መረጃዎች እየተቀባበሉት እየተመለከቱ ነበር። ይህ ጉዳይ እጅግ አሳፋሪና አስነዋሪ ጉዳይ ነው። እነዚህ በተቃራኒ ከፌዴራል መንግስት፣ ወይም ከኢትዮጵያ ህዝብ በተቃራኒ የቆሙት የሸፍታ ቡድን ስብስብ እንግዲህ በሱዳን ተገኝተው እየመከሩ መሆንስ ዘኢኮኖሚስት ጋዜጣ ባወጣው መረጃ መሰረት አጋርቶና ማለት ነው። ዘኢኮኖሚስት እንግዲህ በርካቶችን የምስራቅ አፍሪካን እንዲሁም በዓለም ደረጃ ያሉትን በመተንተና ምርጭሽን በማውጣት ቀዳሚውን ቦታ ይይዛል። ስለዚህ ይህን በተመለከተ ደግሞ በዛሬው እለት ዘኢኮኖሚስት ባወጡ አራት ሀይሎች የኤርትራ የሻዕቢያ ህወሓት ማለትን የህወሓትና የፋኑ እንዲሁም የኦነግ ሸኔ አራቱ ኃይሎች በሱዳን እየመከሩ እንደሆነ አጋርቶናል። ይህ የሚያመለክተው እንግዲህ ሀገር ለማፍረስ ነው። ሌላ ተልእኮ ወይም አጀንዳ የላቸውም።

በአማራ ክልል በመንግስት የኦሮሞ ብሔረሰብ አስተዳደር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዶክተር አብይ አህመድ ና የአማራ ክልል ፕሬዚደንት አረጋ ከበደ ተገኝተዋን። በተገኙበትም በዚህ የኮሊደር ልማት የተጀመሩ አንድ ነጥብ ሶስት ኪሎ ሜትር ርቀት የሚሸፍነውንም መሰረተ ልማቶችን ጎብኝተዋን። እንግዲህ ዶክተር አብይ የመጀመሪያ ጊዜ ወደ ኬሚሴ እንዳቀኑ በማህበረ ገጽ ባጋረው መረጃ መሰረት ያመለክታም ማለት ነው። በዚህ እንግዲህ የመጀመሪያ ጊዜ በአማራ ክልል ከሚገኘው የኦሮሞ ብሔረሰብ አስተዳደር ውስጥ ለመጀመሪያ ወደዚህ ጉብኝት እንዳደርጉ ና መሰረተ ልማቶች ሰዎችንም እንደተመለከተ መረጃው ያመላክታል። ሌላኛው መረጃችን ቀጥታ እዚህ ጋር ከምንመለከተው በምዕራብ ሐረርጌ ዞን ባህር ወረዳ ቀበሎች ላፈናና ለዘረፋ ሲንቀሳቀስ በነበረው የሸኔ ቡድን ላይ ህዝብን ነበልባል ክፍለ ጦር በወሰደው እርምጃ አስራ አስራ አምስት የሽብር ቡድን አባላት መደምሰሱን ገልጿል። በተለይ ክፍለ ጦር አዛዥ ሌተናል ኮሎኔል ለታ ለታ እንበሴ በዘረፋና እገታ ህዝብ የሚያሰቃዩ የአሸባሪ ቡድን የመደምሰስ ተልዕኮ ቀጣይነት እንዳለው ገልጿል በተጠና መልኩ በተደረገ ስምሪትም አስር ሲደመስ አምስት የሽብር ቡድን አባላትም መማረካቸውን ገልጿል ቡድኑ ሲጠቀምበት የነበረው መሳሪያ ተተኳሽም ገቢ ማድረጉ ተችሏ ማለት ስድስተኛ እዝ መብረቅ ክፍለ ጦርም በምስራቅ ጎጃም ዞን ሽበል በረንታ ወረዳ በጽንፈተኛው ቡድን ላይም የተወሰደ እርምጃ በርካቶች ቡድን አባላት መመታታቸውን ገልጿል የመንግስትና የህዝብ ንብረትን መዝረፍና አለሙ አልሞ የተነሳውን ጽንፈኛ ቡድን ላይም 11 የሲደምስ ቀሪዎችን በምርኮኛ መልኩ ገቢ እንዳደረገ ገልጿን ማለት ነው። ህግ የማስከበር ዘመቻውም ተጠናክሮ እየተወሰደ ይገኛል። ይህ የዘራፊ ቡድን ስብስብ መንግስትን በተገቢው መልኩ ተገቢውን ቅጣት እየሰጠው ይገኛል ማለት ነው። ስለዚህ ዛሬ ጥቅምት ስድስት ሶስተኛ ወር ሁለት ሺ አስራ ስምንት ዓመተ ምህረት ይህ የፋኖ ከፍተኛ መሪዎች የሸኔ ከፍተኛ መሪ የሚሉት እንዲሁም የህወሓትና የኤርትራ አመራር የሚሉት ተሰብስበው ሱዳን ላይ ኢትዮጵያን ለማፍረስ የሚል ወታደራዊ አጀንዳ ዘው እየተወያዩ መሆኑ መረጃው ዘ ኢኮኖሚስት አውጥቶታል። ማለት ነው ስለዚህ ሰፊ የኢትዮጵያ ህዝብ መሰለፍ ያለበት ለሰላም ነው። አንዳንዶች እመለከታለሁ መንግስት ሲፈርስ አመራር የትገባ ይላል። እኔ ባይዞ የማንም አመራር አይደለሁም። በግልጽ ልንገራችሁ፣ ግን ስራችሁ፣ ዘረፋችሁ፣ አካሄዳችሁ ሀገር አፍራሽ በመሆኑ ለሰላም ቅድሚያ ሰጠን፣ ጉዳችሁን፣ ጉድጓዳችሁን እናወጣለን፣ እናጋልጣለን። ትናንትና በስቲያ እናስታውሳለን። ከባህር ዳር ወደ ወረታ በሚወስዱ ማክሰኝት ላይ ተሽከርካሪ፣ የህዝብ ተሽከርካሪ ማውድም፣ ይሄ የልማት አጋር ከሆነ እንዴት ፋኖን መደገፍ ይቻላል? መሰረት ለማት የሚወድበት መንገድ የሚዘጋበት ከሆነ እንዴት ፋኑ መደገፍ ይችላል? ለዛ ነው ሴራችሁን የምናጋልጠው። በተለያየ አቅጣጫ ጽንፍዛችሁም ትንቀሳቀሱ የመንግስት ያቀረበላችሁ ሰላም አማራጭ ብትጠቀሙ መልካም ነው እንላለን። በዛሬው ሁለት ከወጡት እጅግ ከአንገብጋቢ ከሆኑት መረጃዎች አንደኛ የህወሀት ታጣቂዎች እና የሻእቢያ ታጣቂዎች ባለመግባባት መልኩ ትናንትና ተኩስ ልውጥ እንደነበር ተሰምቷል። እንዲሁ እንዲሁም ደግሞ በዛሬው ሁለት እነዚህ አራት በመንግስት በተቃራኒ የቆሙ ኃይሎችም በሱዳን እየመከሩ መሆኑ ለማረጋገጥ ተችሏል። ማለት ነው መንግስት ባይዞይ ተገቢውን ቅጣት እየሰጠ ይገኛል። ሕግ ማስከበር ዘመቻውም አጠናክሮ እየወሰደ ይገኛል። አሁን ደግሞ በከፍተኛ ደረጃ ድሮን እየታጠቀ ነው የሚገኝበት። እያመረተም ይገኛል። በልዩ ሁኔታ እያመረተ ይገኛል። ስለዚህ ትልቁን ሚና ወይም ደግሞ የሜዳውን ጨዋታ የሚይዙት የድሮኖች የበላይነት የሆነ ማለት ነው። የሻቢያ ስብስብ፣ የህዋት ስብስብ ና የሸኔ ስብስብ እና የፋኑ ስብስብ የትም አያደርሰም፣ ወንዝም አያሻግርም። በጣም ከሚገርመው ጀነራል ምግበረ እና የጎጃሙ ዝናቡ ጀነራል ነው የሚለው ጀነራል ማለት የትኛው ግንባር ሄዶ ነው እኔ አንድ ጥያቄ ማንሳት የሚያስፈልገው የጫካ ሽፍታ በመሆን እንግዲህ ጀነራል የተሰጣቸውን ስ ሀይሎች እንደ ተገናኙ መረጃዎች እያመላክታል ግን ልብ ብለን ከምናነሰው ከማይረሳው ትውስታ አንዱ ማይካድራ በግፍ የጨፈጨፋቸው አማሮችን እንግዲህ እናሰው ሳለን ከዛ ቡድን ጋር ነው ዛሬ አብረው ጥምጆ እንግዲህ እንሰራለን ብለው ደፋ ቀና የሚሉት ይህ ማለት እንግዲህ አማራን የመጨፍጨፍና የማስጨፍጨፍ የማስጨር ሴራ ነው ነገር ግን የህልውና ትግል አራት ኪሎ አራት ኪሎ የሚረከበው ፋኖ ነው ወይስ ሸኔ ነው ወይስ ህወሓት ነው ወይስ ኤርትራ ነው? እስቲ ጥያቄ እናንሳ። እነዚህ አራት ኃይሎች አይነት አላት ተብሎ የተሰጣት ኢትዮጵያ ፈርማ የሰጠቻት ከኤርትራ ጋር ሆነው እነዚህ የሚሰሩት የውስጥ ባንዳ ሆነው ተሰብስበው የትኛውን ኃይል ሰጠው ነው አራት ኪሎ ለማስረከብ? ፋኖ ለሸኔ ለማስረከብ ነው? ፋኖ ለህዋት ለማስረከብ ነው? ወይስ ለኤርትራ ለማስረከብ ነው? ወይስ ሸኔ ደግሞ ለህዋት ነው? ወይስ ለኤርትራ ነው? ለማን ለማስረከብ ነው እነዚህ ኃይሎች የሚሰሩት? ሶስቱም በአንድነት በራእይም በአስተሳሰብም በብሔርም አብረው ሲናኮሩ የቆዩ ናቸው። አብረው የማይሰሩ ቡድኖች ናቸው። ነገር ግን ኃይላቸውን አንድ ላይ ለመጠቀምና በመጨረሻም ሀገርን አፈራርሶ ለባዕድ አጋልጦ ለመስጠት የሚሰራ ቡድን መሆኑ ግልጽ አመላካች ጉዳይ ነው። ለዚህ ደግሞ ትግላችሁን እናጋልጣለን። ትናንትና ማይካድራ የጨፈጨፈው ነው አማራን የጨፈጨፈ ቡድን ጋር ነው ዛሬ አብረን እንሰራ ለምትሉ አስነዋሪ ድርጊት ነው። ቢሆንም ግን ቢሆንም የትም አትደርሱም፣ የትም አትሻገሩም። መንግስትም ደግሞ ህግ የማስከበር ዘመቻ አጠናክሮ እየወሰደን ይገኛል። ለዚህ ደግሞ መረጃዎችን እየተከታተልን እናጋልጣል። ዘ ኢኮኖሚስት ባወጣው ጋዜጣ መግለጫ መሰረት በርካቶችን ከዚህ በፊትም ሲያወጣ ነበር። አሁንም እያወጣ ይገኛል። እኛም እየተከታተልን መረጃችሁን እናጋራለን። በሌላ መረጃ እስክንገናኝ ወደ ቻና ቢሰጥ ተከታታችሁ ሰብስክራይብ፣ ላይክ እና ሼር በማድረግ መልካም ሽት እንዲወላችሁ ከወዲህ ተመኘው።